እንግዲህ ክቡራን ተመልካቻችን ይሄ መኪና የሆነ ችግር አጋጥሞታል፣ እያጨሰም ነበረ እና መስመሩን ስቷል። እዛ ውጭ ደግሞ በስፒድ ነው በተወሰነላቸው የሚሄዱት። መስመሩን ስቶ ወደዚህኛው መስመር ወደሚቀርጸው ካሜራ ዳሽካም ወዳለው ገብቶበታል። ከእሱ ጋርም ግጭት ደርሷል። አይ ቲንክ እንደዚህ አይነት ችግር ሲገጥሙን መሪ ብዙ ባንጠቀም በተለይ እንደዚህ ሃይዌይ ረጃጅም በአንድ አቅጣጫ ብቻ የሚካሄድባቸው ነው በፍጥነት የሚካሄድባቸው መስመሮች ላይ መሪ የሚያስደነግጥ ነገር ሊመጣ ይችላል። በተቻለ መጠን ፍሬን ብቻ ወይ መጠቀም እሱም ከኋላ መኪና ከሌለ ነው። ግን ይሄ መኪና ግን እንደምናየው የሆነ በጭስ ማውጫ በኩል የጨሰ ነበረ። እንግዲህ የሆነ አደጋ ደርሶበታል፣ የሆነ ችግር ገጥሞታል። ወይስ ግን መሪ ስንጠቀም ከሌላ መኪና ጋር እንደዚህ የመጋጨት አደጋም ስለሚደርስብን ጥንቃቄ እናድርግ ነው። ወደሚቀጥለው ፊልም እሄዳለሁ። ደግሞ መውጫ የለው እንደ በጣም ነው የሚያሳዝነው። ግን መኪናው ምንድነው ነው እኮ በኋላ ጎማ ጋር የቲንክ የራሱ አይመስለኝም። እንግዲህ ተመልካቾቻችን እዚህ ላይ የምናየው ወይ በጣም አቅመ ደካማ ናቸው፣ ወይም የመጠጥ ጉዳይ አለ። አንዳንድ ጊዜ ያው መውጫው መረጋገጫውም ትንሽ በጣም ከፍ ያለ ነው። እንደገና ጎማውን መቷቸዋል። በጣም ነው የሚያሳዝነው እና አንዳንድ ጊዜ ያው የአቅም ወይም ደሞ የህመም ጉዳይ ካልሆነ የመጠጥም ጉዳይ ከሆነ አይታወቅም አይ ቲንክ ሲወርዱ ጎማውን መጥቷቸዋልና አሽከርካሪዎች ረዳቶች በምንሰራበት ጊዜ እንዲህ አይነት አደጋዎች ሊደርሱብን ስለሚችሉ ከአቅማችን ጋር የተገናዘበ ነገር ብናደርግ በአቅማችን ብንጠቀም የሚል መልእክትን የሚሰጠን ይሄ ፊልም እና እናንተም የራሳችሁን ጨምሩበት አንደኛ መወጣጫውን መረጋገጫውን በጣም ጉልበት የሚፈልግ ነው በዛ ጋ እጅ መያዣ ነገር አለው አይ ቲንክ ጋቢናውም ይመስላል ወደዚህ በዛ ጋር መሰላልም አለው። ግን አይ ቲንክ እዚህ ጋር መርገጫ አለው። በጣም ትክክለኛም አይደለም፣ በጣም ሴፍ አይደለም። አንዳንድ መኪናዎች በሀገር ውስጥ ሞዶፊክ ይሰሩና የፋብሪካ ሳይሆኑ ይቀሩና ለሰዎች ሴፍቲ ለመውጣጫ ለመረጋገጫ አመቺ ሁኔታ የሌላቸው መኪኖችም አሉ። በዛም የመኪናዎችም ሁኔታ እንደው ቢታሰብበት፣ ሞዶፊክም ሲሰራ ታስቦበት በሚሆን የሚል መልዕክት አለን። ወደ ቀጣይ ፊልም እሄዳለሁ። በጣም የሚገርም ነው ይሄ ፊልም ተመልካቾቻችን፣ እንደምናየው ሰውየው ለመዝጋት ይታገላል፣ ግን ቀድሞ አንገቱን ወደ ውስጥ ወደ ሻንጣ ውስጥ ያስገባውን ሰውዬ እየመታው ነበረ። በጣም ሳይወዳውም የቀረ አይመስለኝም። አንዴ እንኳን እምቢ ሲለው አይ ቲንክ ግራ ቀኝ ማየት ቢችል እንደ ሁሉ ነገር ያስተምረናልና፣ አንዴ ሞክሮ እምቢ ካለው ወይ ሁለቴ እምቢ ካለው ምንድን ነው ይሄን ያህል መታገል የሚያስፈልገው? ግራና ቀኝ ስማናይበት መንገድ ምንድን ነው? ይሄ ጥሩ ትምህርት ይሰጠን ነው እንግዲህ ሰውየው ረጅም ነው። ቀድሞ ገብቷል። በቃ አንገት አንገቱ ሲቀጠቅጠው ነበረ እና መንቀሳቀስም አልቻለም አይ ቲንክ። እና እጅግ በጣም የሚያሳዝን ነው እንግዲህ መኪ- አውሮፕላኑስ ካሜራ ስላለን ያነሳው እና እንደው እያንዳንዱ በሚደርሱ ፊልሞች እንድንማርባቸው ነው ሰውየውን አይ ቲንክ በጣም ጎድቶታል እና ጥንቃቄ እንዲደረግ ነው። ከፊልሞቻችን እንድንማር ነው ወደዚህ የምናመጣቸው። ለሁላችንም እንደዚህ አይነት ነገሮች ቀድሞ ሊደርሱም ስለሚችሉ ጥንቃቄ እንድናደርግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። ይየበጋሪ ወደ በለ በለ በለ በለ ዘረገፈ። ስብሐት ለአብ እንግዲህ እዚህ ጋሪ ላይ እንግዲህ ትንሽ ስለ ጋሪ እኔ ማውቃለሁ እና ይሄ ሰውዬ ጋሪው ላይ ነው ያለው፣ ተጭኗል ግን ፈረሶች ብዙ ጊዜ ጋሪ ላይ አይታችሁ ከሆነ ፊታቸው ወደ ጎንና ወደገን እንዳይሆኑ እንዳይደነብሩ ፊታቸው ላይ ይሸፈንባቸዋል። ወደፊት ብቻ እንዲያዩ የሚሸፈን ነገር ስላለ አንዳንዴ ከስር ከመሬት ያለውን ነገር አዩም። እንድ ነጂው ወይም አሽከርካሪው ነው ጋሪው ላይ እይታ ማድረግ የነበረበት። ይህ ሰው እንግዲህ እንደምናየው አይ ቲንክ ተኝቶ ነበረ መኪናው ላይ። አይ ቲንክ ራሱ ጤነኛ ሲሆን የሚያሽከረከር ሲሆን አናቀም አይነዋይስ ግን ጋሪው ብዙ ጊዜ ፊቱ ስለሚታሰር ወደ ጎን ወደ ታች እንዳይ ደነብር ወደ ፊት እንዳሄድ ስለሚታሰር መምራት አይችልም። እኛ ነን መምራት ያለብንና ይህን የመሰለ አደጋ ደርሷልና አይ ቲንክ ጥንቃቄ ያስፈልጋል። ዝም ብሎ በራሱ ሄዶ አይቶ የሚያዞርልን አይደለም። አንደኛ ከላይ የሚጎትተውን ነገር ይዘናል፣ ሁለተኛ ፊቱን የምናስረው ነገር አለ። ወደ ግራ ወደ ቀኝ እንዳሄድ ነው። የራሳቸው ሳይንቲፊክ ነገር አለው ግን የሚያሽከረክረው ጋሪም ቢሆን ብዙ ጊዜ አሽከርካሪ ላይ ነው የሚወሰነው። አሽከርካሪው ወደ ወደ ቀኝ ማቆም ማስኬድ የሚችለው እጁ ላይ ነው ያለው መሪ እጁ ላይ ያለ ልክ እንደ መኪና ወደ ቀኝ ሲያደርገው ፈረሱ ወደ ቀኝ ይዞራል፣ ወደ ግራ ሲያደርገው ወደ ግራ ይዞራል። እና ፕላስ ሲይዘው ይቆማል። ለመሄድ ሲፈልግ ደግሞ እንደየ ቦታው ይለያያል። ወይ አንዳንዶቹ በጅራፍ የሚገርፏሉ እሱን እንኳን አለ። ብዙዎቹ ጋር ግን ታክቲክ አለው። ገመዱን ነቅነቅ ሲያደርገው ይሮጣል አይቲንክ ወደ ግራ ወደ ቀኝ ዛና ቴክኒክ አለው እና የራሱ ግን ይሄ ሰው ሙሉ ለሙሉ ኃላፊነቱን ለፈረሱ ያውም ፊቱንም መላው ሰውነቱ ተተብትቦ የታሰረ ፈረስ ለሱ ሰጥቶት ነው ሄደው እና የምናየው አደጋ ደርሷል። እና አይቲንክ ሀገራችን ውስጥ ይመስላል እንዲህ አይነት ነገር ጥንቃቄ እንዲደረግ ጥሩ ትምህርት ነው። እንደውም ጋሪ ላይ መተን ስለማናቅ ጥሩ ነገር እናመጣችሁልን፣ እናመሰግናለን። እቺ ደግሞ መኪና የሰረቀች ነው? ምንድን ነው ማስካር ጋር እንግዲህ አሁን ማስክ ለብሶ የነበረው ሰው እንደምናየው አይ ቲንክ ለባ ይመስለናል። ጎርጉሯል፣ ከፍቶታል። ሆን ተብሎ እያቃጠለችው ነበር። ያው አደጋው ወደ ራሷ መጥቷል እንጂ ምክንያቱም መጀመሪያ ነዳጅ ነገር አልከፍክፋለች፣ ወደ ውስጥ ከዛም በኋላ ደግሞ ያን ላይተሩ ለኩሳ ስትወጣ ነው በጣም እሳቱ ተስፈንጥሮ ወደ ራሷም አደጋ ያመጣባት። ምክንያቱን አናቅም። እንግዲህ ኒስ ለምን ዓላማ እንደሆነ ስ እንዲያነን ነገሮች ስናደርግም፣ ለክፋትም ይሁን ለበጎ ነገር ጥንቃቄ ማድረግ ይገባናል ነው። ከዚህ በላይ የምለው ነገር የለም። ወደ ቀጣይ ቪዲዮ እንሄዳለን። ክቡራን ተመልካቾቻችን እንግዲህ በጣም ነው አገር ሰላም ነው ብለው ዳር ቆመዋል፣ ሞተራቸውን ይዘው ግን ከመኪና ላይ የበረረ ጎማ ያደረሰውን አደጋ እንደምታዩት ነው። አስፈንጥሮ ነው የጣላት። ከመኪናው ግጭት ያልተናነሰ ነው። በጣም ነው ጉዳት ያደረሰውና መኪናዎቻችንን እንግዲህ በተለይ ሃይዌይ ስንሄድ ከፍተኛ መንገድ ላይ ስንበር በፍጥነት ስንበር ስንነሳ፣ ቀድም እንዳልነው ነው፣ ወይ ባለፈው ሳምንትም እንዳሳየ ነው መኪናችንን ስንወጣ ወደ ክፍለ ሀገር ስንሄድ ጎማዎቻችንን ማጥበቅ አንርሳ። ሰርቪስ፣ የእግር ሰርቪስ ያስፈልጋልና ስፒድ ላይ ሲሄዱ በተለይ ካልታሰረ ወይ ደግሞ ስፓናቶም ከሆነ ብሎኖቹ ይነቅሉና ይነቀሉና እንደዚህ አይነት አደጋ ያደርሳል። ሌላም ሰው መኪና ይወድማል፣ የሰው ህይወት ያጠፋል። አይ ቲንክ የመኪና ግጭት አይተናነሰም። እና በተለይ ክልል ላይ ከባድ መኪና ሀገራችን ላይ ወደ ጅቡቲ ምናም የምትሄዱ ሰዎች ብዙ ጊዜ እንደዚህ የጎማ መብረት ስለሚያጋጥም እባካችሁን ጎማችሁን አጥብቃችሁ አሽከርክሩ ለማለት ነው።